ክፍት የስራ ቦታ ማስታወቂያ። በኑሮ ውጣውረር ለተቸገራችሁ፣ ምንም ብትለፉ አልሞላላችሁ፣ ብዙ ነገር ለተሰነካከለባችሁ የስራ ማስታወቂያው ለእናንተ ነውና እንኳን ደስ አላችሁ። የስራ መደቡ ንስሓ መግባት ነው። ተፈላጊ ችሎታ፦ በአብ በወልድ በመንፈስ ቅዱስ አንድ አምላክ ሥላሴ አዳኝነት በድንግል ማርያም አማላጅነት በቅዱሳን ተራዳይነት የሚያምን የስራ ልምድ ዜሮ ዓመትና በአንድ ልብ ሆኖ የሚመጣ ደሞዝ የዘላለም ሕይወት፣ ጥቅማ ጥቅም ሰላም፣ ጤና፣ ደስታ እረፍትና ሌሎች ተጨማሪ ብዙ ጥቅሞች የሚያገኙበት የመመዝገቢያ ቀን ዛሬ ሆኑ የመመዝገቢያ ቦታ በቅድስት ቤተ ክርስቲያን ካህናቶች ጋር ማሳሰቢያ አመልካቾች ለመመዝገብ ስትመጡ ወደ ኋላ የማይመለስ ልብ በክርስቶስ ፍቅር በጾም በጸሎት በስግደት ልትኖሩ እንደሚገባ አውቃችሁ መሆን አለበት ተጨማሪ ደግሞ አጽንኦት ልትሰጡት የምንፈልገው ጉዳይ የሥራ ማስታወቂያው ከመነሳቱና ምዝገባው ከማለቁ በፊት ይህን የመሰለ ዕድል እንዳያመልጣችሁ ፈጠን ፈጠን በሉ